ሰላም ሰላም፣ ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ሁሉም ሰላም እኔ ጋር ሁሉም ሰላም ነው እግዚአብሔር ይመስገን። ዛሬ የመጣሁበት ምክንያት ቪዲዮን ላይክ፣ ሼር ሰብስክራይብ እንድታደርጉ እንድታበረታቱ በትትና ጠይቃችኋለሁ ወገኖቼ። በፊትም ከኔ ጋር የሆናችሁ ምስጋናዬ ከልብ ነው። በጣም አመሰግናለሁ። አሁንም ደግሞ ሰብስክራይብ ላይክ፣ ሼር ሰብስክራይብ እንድታደርጉ እንድታበረታቱ በትህትና ጠይቃችኋለሁ ወገኖቼ። ሁለተኛ እህቶቼ አትሸወዱ፣ እውነት አትሸወዱ። ማንንም አትመኑ፣ እጃችሁን እንጂ ከኋላ ያለውን ሰው አትመኑ። ምንም ምንም ቢሆን አትመኑ። ሲሙ አንድ ወንድማችን ቪዲዮ ተለቀው ነው ያየሁት። እሷ አስራ አንድ አመት ወደ አረቢያ ስትሰራ ልጆቿን እያስተማረች ልጆቿን እያሳደገች ለበለቤት ዬው እያላከች አስራ አንድ አመት ቆጠረች፣ በሰው ሀገር ማለት ነው። አስራ አንድ አመት ማለት አንድ አመት ራሱ በጣም ትልቅ ነገር ነው። እሷ አስራ አንድ አመት ስትሰራ እንግዲህ ባለቤቴ ልጆችን እያለች ነው ብሯን የምትልቀው እሱ ግን ዛሬ ያው ጠግቧል፣ ጠግቧል። እሷ ፀሐዩንም እረኛም ትሁን ገረድም ትሁን፣ ዛሬ እረኛም ትሁን ገረድም ትሁን፣ እሱ አነጋገሩ ግን እውነት ሰው አይደለም። ምስቱን የማያውቀው ሰው ራሱ እንደዚ አይሰደበም። ኢየሱስ ስድብ በጣም የሚከብድ ነው፣ በጣም የሚያሳምም ነው። እንኳን አይደለም እሷን ሁላችንም ያመናል እንደዚህ ሰው እንደዚህ ብሎ ሰው ሲሰድብ እኛን ራሳችን ያመናል እንጃ እግዚአብሔር ልቦ ነው ንስጠው ወደ ልቦ ነው መልሶ እኔ ጭንቅላት አለሁ ብዬ አላስብም በእርግጥ እና እቺ ሰው እንግዲህ ራሴ ልለውጥ ልጆችን ላስተምር ልጆችን ላሳድግ ብላ ነው የተሰደደችው በሰው ሀገር አስራ አንድ አመት ማለት ትልቅ ነገር ነው አይደለም፣ አስራ አንድ ዓመት ራሱ በጣም ከብዳል። ለኛ በሰው ሀገር ያለን አንድ ቀን ራሱ በጣም ከብዳል። እኛው ቀለል አርገን ያው ለወደፊት ገብተን እናርፋለን ገብተን ሰው እንሆናለን በማለት ነው ቀለል አርገን የምናየው እንጂ ቀላል አይደለም። ነገሩን ቀለል አርገን የምናየው እኮ ከፊታችን ወደፊታችን ። ሰርተን ቤት ከሌለም ቤት ገዝተን ሁሉ ንብረት ከሌለን ንብረት አፍርተን አንድ ነገር እንኳን አድርጌን ውፌ ብለን ሀገራችን ገብተን ውፍ እንላለን ብለን ነው። ይሄንን አሳብ አስቀምጠን ከሀገራችን ምንወጣ ማለት ነው። ግን እዚህ ጋ ማለት ነው ቀለል አድርገው እሱ እንደዚህ ሲሰድባት፣ ምስቱን እንደዚህ ሲሰድባት፣ የልጆች እናቱን እንደዚህ ሲሰድበው እኔ እንጃ ምን ይታየዋል። እሷ በሰው ሀገር እንደው አንድ ነገር ብትሆን ይቆጨዋል ወይስ አይቆጨውም? ይሄ ሰው ወንድሜ፣ ይሄ ቪዲዮ የምደርስ ከሆነ ማለት ነው፣ እኔ አላውቅም። ግን እኔን እንደሰደብ እኛ ነው ሰደብ እኛ ሙሉ ሰው ሀገር ያለነው ሰው እንደሰደብክ ነው። ለምን አው ገረድነን። ትክክል ገረድነን፣ አው እረኛ ነን። የታዘዝነው ቦታ ነው የምንውለው፣ በኛ በእኛ ፍቃድ የሰው ሀገር ስለሆነ እነሱ በአዘዙን ነው ሰርተን የምናገኘው። ያችን ወደ አንተ የምንላቀው እኮ ሽንት ቤት አጥባ ሁሉንም ሰርታ ማር ቤት እሳት ላይ ተቀቅላ ከኋላ ውሃው እየፈሰሳት ከፊት እየፈሰሳት ሙቀት የሙቀት ጊዜ ሙቀት የብርድ ጊዜ እንደዛ ብርዱ ለብልቧት ነው ወደ አንተ ብር የምትልከው ከመሬት ፍስ አድርጋ አይደለም። ስትልክና ልጆችን ስታሳድግ የነበረችው ይሄን ግን እንድታስብ። ይሄ ግን ወይ የእሷን ጌጣት ታገኝ ይሆናል። የእሷን እድል መቼም አታጣም። በአፍ የመጣ እኮ ማንም አይመልሰው። እና እረኛ ናት፣ የማንም እረኛ አልክ። የማንም እረኛን ብትሆን ልጆችን ለማሳደግ የማንም ገረድን ብትሆን ልጆችን ለማሳደግ ሁላችንም ገረድን ምንሆናለን እረኛ ምንሆናለን። ብልን ነው ከሀገራችን የወጣ ነው። እኛ አልከበደንም፣ ለሃንቴ ግን ከበደ መሰለኝ። አሁን ከውን በኋላ ባለቤት ቤት ያቱን ብልን ይቀነው እንዲያልከው በጣም ይከብዳል። እውነት ልቦና ያስጥክ። ፈጣሪ ልቦነ ስጥክ። በምን ምላስ እንደዚህ እንደተናገሩ በምን ጭንቅላት እንደዚህ እንደተናገርከው አላውቅም። የእውነት በጣም በጣም የምታሳፍር ሰው ነው። አላውቅም ገረድ ሁላችንም የሰደብከው። አዎ ገረድ ነን፣ ግን ስድብ አይደለም። ይሄ የስራ ስራችን ነው። ሰርተ የምናገኘው የክብር ስራችን ነው። አዎ ሀውቄን የወጣሁት ሁላችንም ሀውቄን ይወጣል። ግን አንተ ብሯን ሮጤ ባንክ ከባንክ ቤት ስታወጣና ስትወስድ እንዲህ ብለሃል። እንዲህ አላልክም? ማንም ንገረናት። የላከችው አልወስድም አልበላም አላልክም? የማንም እረኛ ናት የላከችው አልወስድም አልበላም አላልክም? ወይ እሱን በልታ የእሷን ላበልተ የጠጠተን ጠግቤ እንደዚህ የተናገርኩ ሜዳ ላይ ወ የሰደብቃት በጣም ትገርማለ። የእውነት እና ልቦን አይስጣችሁ። ሌላ ምንም አይነት ልቦን አይስጠቅም። እሷን ልጆችን ለማሳደግ ነው። የሰው አስራ አንድ ዓመት ማለት በሰው አገር በጣም ይከብዳል እና ብቻ ሊጎና ይስጣችሁ እላለው ወገኖች፣ እህቶቼ ሁላችሁንም ይሄ ነገር ትምህርት ይሆንላችሁ። ባለቤታችሁም ቢሆን ከጎን ዘመዶቻችሁ፣ እህታችሁ፣ ወንድማችሁ፣ እናታችሁ፣ አባታችሁን እስቲ አስጠኑ፣ አስጠኑ። የአሁኑ ሰዓት ትዳርም ቀለል ብለዋል። የአሁኑ ሰዓት ሰው አይታመንም። ማንም አይታመንም። በቃ ስለማይታመን ራሳችሁን ጠብቁ። ራሳችሁን አትጣሉ። ይሄን ሁላ እድሜ ስሰራ እንግዲህ ወይ ቤት ሰርቻለሁ ወይ ንብረት ያፈራው ብሎ እያታለላት ነው። ልጆቹን ማሳደግ ብቻ አይደለም። ብቻ እህት አንቺ እግዚአብሔር ብርታቱን ስጥሽ። እህቶቻችን ሁላችሁንም ይሄ ትምህርት ነው፣ ለእናንተ ትምህርት እንዲሆን ከሁሉም ተቆጥቡ። ልዩም እንዳላችሁ መቼም አስቸክንም። ልጅ ካለ ግድ ነው መላክ። ግን እናት አባት ወንድም እህት ካላችሁ አስጠኑ። ዝም ብላችሁ የሰራችሁን ሁሉ ሰታችሁ እድሜያችሁም እንደለቀ ንብረታችሁ አልቀው መጨረሻ ይሄ በህይወታችሁ ነው የሚመጣ። እንደዚህ አይነት ነው ህይወት የምትጣ። አሁን እሱ እንደዚህ ብሏል። እሱ ያለችው ሰው አገር ነው። አንድ ነገር ብትሆን ይቆጭዋል። ኧረ ይሄ እንደዚህ አይነት እንደው ብቻ እውነት ምን አይነት ጭንቅላት እንዳለና እንደዚህ እንደተናገረ አላቅም። ብቻ እግዚአብሔር ጭንቅላት እስጣችሁ፣ አእምሮ እስጣችሁ። እውነት አእምሮ የሌለ ነው እንደዚህ የተናገረው። አእምሮ ስጣችሁ። እና እንዲህ ላቸዋለሁ ሁላችሁም ትምህርት እንድትወስዱ ነው። እህቶቼ ወገኖቼ፣ በተረፈ ሰላሙኑ፣ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላሙኑ ልኝ ወዳቸዋለሁ። ቻው።